በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን በዘር ከተሸፈነው 995 ሄክታር ማሳ ከ633 ሄክታር ማሳ ላይ ሰብል የማሰባሰብ ስራ ተጀምሯል። አርሶ አደሩም ምርትና ምርታማነትን በማሳደግም የምግብ ዋስትናውን ለማረጋገጥ የበጋ መስኖ ስንዴ ልማት ኢኒሽቲቭ ወሳኝነት እንዳለው ተጠቁሟል። ዘገባው የምስራቅ ጉራጌ ዞን የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው። ብሩክ ፋንታ ደግሞ እንደሚከተለው ያቀርበዋል። በተያዘው በጀት ዓመት በምስራቅ ጉራጌ ዞን በበጋ መስኖ ልማት የምግብ ዋስትናን ማረጋገጥ የሚያስችሉ ተግባራት በማከናወን የምርት አሰባሰብ ስራዎች እየተሰራ መሆኑን የዞኑ ግብርና መምሪያ ምክትል ኃላፊና የሰብል ዘርፍ ኃላፊ አቶ ኃይሉ ሰይፉ ተናግረዋል። በዞኑ በአራት ወረዳዎችና በሁለት ከተማ አስተዳደሮች የበጋ መስኖ ስንዴ ልማት ትኩረት ሰጥቶ በመስራት ከተረጂነት ወደ ምርታማነት የሚደረገው ጉዞ ውጤታማ ለማድረግ እየተሰራ መሆኑን አንስተዋል። ከመደበኛ መስኖ ካላቸው መሬት ወደ በጋ መስኖ ስንዴ የገቡበት ካለው ጠቀሜታ ካለው አዋጭነት ቶሎ ከመድረስ እና የምግብ ሉዓላዊነትም ከማረጋገጥ አንጻር ትልቅ ድርሻ ያለው ከመሆኑ ጋር ተያይዞ አርሶ አደሮች፣ ሴቶች፣ ወጣቶች የተሳተፉበት ነው። በተለይም በማህበር መደራጀት ሴቶች የስራ ሲሰሩ የመጡበት አግባብ አለ። በዞኑ 995 ሄክታር ማሳ በዘር ከተሸፈነው 633 ሄክታር ማሳን የሰብል ማሰባሰብ ስራ መሰራቱን ተናግረዋል። በዞኑ መስቃን ወረዳ ምስራቅ መስቃን ቀበሌ 13 ሄክታር ማሳን በኩታ ገጠም ከተሸፈነው 33 አርሶ አደሮች የተዘራ ማሳ በሜካናይዜሽን ዘዴ የሰብል አሰባሰብ እየተከናወነ ይገኛል። የመስቃን ወረዳ ዋና አስተዳዳሪ አቶ መሐመድ ውንጫፎ በወረዳው የበጋ መስኖ ስንዴ ልማት የአርሶ አደሩ ምርትና ምርታማነት በማሳደግ የምግብ ዋስትናን ለማረጋገጥ በትኩረት እየተሰራ እንደሚገኝ ገልጸዋል። ማሳ ዘርተን አድርሰን አሁን ያለነው ሀርቨስቲንግ ላይ ነው። ባለፈው እንደሚታወቀውም በዚህኛው ማሳ ላይ በዚህ ክላስተር ላይ የመጋቢያታን ፍሬዎች በሚል አጠቃላይ ዞን አመራር ተገኝቶ ሁሉም ካቢኔ አስተባባሪ ተገኝቶ እዚህ ፕሮግራሙ አካሄደናል። የዛኔ እቺ ማሳ ሙሉ ለሙሉ አረንጓዴ ነበረች። በጣም የሚያምር ነበረ። አሁን ወደ ሀርቨስቲንግ ገብተናል። ይሄ ሀርቨስቲንግ የገባንበት በተለያዩ ጆሊ አካባቢ ያሉ ሙሉ ለሙሉ አርሶ አደራችን አንስተናል ተነስተዋል። ሰብሉ አርሶ አደሩ ከተረጅነት ለመውጣት ምርታማነት ከፍ በማድረግ ምርቱን ለማዕከላዊ ገበያ ማቅረብ በሚችልበት ሁኔታ ስራዎች እየተሰሩ መሆኑን አብራርተዋል። የመስቃን ወረዳ ምክትል አስተዳዳሪና የግብርና ጽፈት ቤት ኃላፊ አቶ ገረመው ተመስገን በበኩላቸው በዘር ከተሸፈነው 255 ሄክታር ማሳ 1 85 ሄክታር ማሳን የሰብል ማሰባሰብ ስራ መሰራቱን ተናግረዋል። በበጋ መስኖ ስንዴ ካለማ ነው፣ 255 ሄክታር ውስጥ 185 ሄክታሩን እየሰበሰብን ነው። ከ185 ውስጥ 145 ቱን በኮምባይነር ነው እያነሳን ያለ ነው። አንድ 40 ሄክታር በአርሶ አደሩ በእጁ ያነሳበት ሁኔታ አለ። የምስራቅ መስቃን ቀበሌ የግብርና ጽሕፈት ቤት ኃላፊ አቶ ሚነወር ከድር በቀበሌው ሰላሳ ሄክታር ማሳን በበጋ መስኖ ስንዴ ልማት መልማቱን አንስተዋል። በዚህ ክላስ ለአርሶ አደሩ ቀጥታ ወደዛ አሳምነን ከገባን በኋላ በመካናይዜሽን በትራክተር የማሳረስ ስራን የሰራ ነው ማለት ነው። አርሶ አደሩ አምኖ ወደዛ ከገባ በኋላ የማዘራ ስራ ነው የሰራ ነው ማለት ነው። ስለዚህ በዚህ ሄክታር ላይ አርሶ አደሩ 38 ሲሆኑ በዚህ አጠቃላይ በትራክተር አሳርሰን ቀጥታ ወደ ዘራ የገባንበትና በዚህ እኛ ምናልባት አልባት ቅድም እንዳልኳቸው 13 ሄክታር አካባቢ ነው። ከ5 እስከ 6 እስከ 620 ኩንታል እንጠብቃለን ብለን አስባለን። አርሶ አደር ሀሰን ሳዲቅ የበጋ መስኖ ስንዴ ልማት ተጠቃሚ በመሆናቸው በቤተሰብ ደረጃ የምግብ ዋስትናን ለማረጋገጥ እገዛ እንዳደረገላቸው አንስተዋል። እና ያው ትልቁ ትርፋቱ ይሄን ነገር ስንዴ በመዝራቴ በጋ መስኖ ስንዴ በመዝራቴ እኔ የተጠቀምኩት ፋይዳቢ